ጉድ እንዴት ናቸው? እንደዚህ ያላሳ የምተኛው መኪና አዲስ ነው ብላል። እኔም ይዞ መኪና እንደምታውቁት ትንሽ እድሜው ገፋ ብሏልና ታዋቂዎቹ ቲክቶከሮች፣ እንዲሁም ጄ አር ከፕል በሚለው ስማቸው የሚታወቁት ጥንዶች እሩትና ዮናስ አደጋ እንደገጠማቸው ተሰምቷል። በቅርቡ ሩት እናቷን በሞት በማጣቷ ይንከባከባት የነበረው ዮናስ ጠንካራ አጋርነቱን በተግባር እንዳሳየ በቅርብ የሚያውቁት መስክረውለታል። እንግዲህ በህይወት ፈተና በርካታ ነገሮችን ያሳለፉት ጥንዶች በቅርቡ ቀልበት አስረው የሰርግ ፕሮግራማቸውን ለማከናወን በዝግጅት ላይ እያሉ ነው ያልጠበቁት አደጋ የገጠማቸው። ፊጋ አካባቢ መኪና እያሽከረከረ በነበረበት ሰዓት ዮናስ ሰው በመግጨቱ እና ተገጪው ህይወቱ በማለፉ በአሁኑ ሰዓት ማዕከላዊ እስር ቤት ውስጥ እንደሚገኝ የወጡ መረጃዎች ያመለክታሉ። እንግዲህ እነዚህ ጥንዶች በተለይ ከቀናት በፊት ከ11 ቀናት በፊት ጀምሮ በማህበራዊ ሚዲያዎች ላይ እየታዩ አይደለም ጠፍተዋል የወጡ ማስረጃዎች እንደሚያሳዩት ማለት ነው እንግዲህ ዮናስ በቅርቡ ለሩት አዲስ መኪና ጨምሮ የተለያዩ ስጦታዎችን ከማበረከቱ ባሻገር በሐሰኗ በሐዘኗ ሰዓትም ሳታስበው ተንበርክኮ የታገኛለሽ ያለሽ ጥያቄ ጠይቆ ቀለበት አስሮላታል ያንንም እንግዲህ በቪዲዮ ለቀውታል ከዛም በኋላ ቦሌ ላይ አዲስ ሱቅ እንደከፈተላት የሚታወቅ ነው። ሰላም እንዴት ናችሁ? እስከዛሬ ያው ቤቢ ካለችበት አዘን እንድትወጣ ብዙ ነገር ስናደርግ ነበር። ግን ያለችበት ነገር ታፍሳ ስለነበር ከባድ ስለነበር ምንም ነገር ያው የሚመልሰው ነገር አይደለም። ለሊት ነው እንቅልፍ ሊመጣ አልችል። ቢዚ የሚያረጋት ጊፍት በእኔ በኩል ይዤላት መጥቻለሁና እዛ አሁን ላይ ተኝታለች ቤቢ። ቀስቅሰናት ይዘናት ሄደን አሁ ይሄ ካለችበት ሙድ ይወጣታል።

ትዳር ሳይመሰርቱ አብረው እየኖሩ የነበሩት ጥንዶች በርካታ ተከታዮች ማፍራት የቻሉ ጥንዶች ናቸው። እንግዲህ በቲክቶክ ገጻቸው ላይ 92.9 ሺህ ፎሎወርስ ወይም ተከታዮች የነበሯቸው ናቸው። ከዚህም ውጭ እንግዲህ ቪዲዮዎቻቸው ሀያ አምስት ነጥብ አንድ ሚሊየን ላይክስ ለማግኘት ችሏል እና አሳዛኝ አጋጣሚ ነው በእነሱ ላይ የተከሰተው። እንግዲህ ወደፊት ህይወታቸው ምን ሊሆን ይችላል የሚለውን ከአሁኑ መተንበይ ባይቻልም የደረሰባቸው ነገር ቀላል አይደለም። ለዚህ ምናምን እንግዲህ በተቻለን መጠን የትኛውም የስኬት ደረጃ ላይ ብንሆን ሁሌም ስንመጣና ስንገባ እግዚአብሔር መንገዳችንን እንዲመራን በጸሎት መጠየቅ አለብን፣ በጸሎት መማጠን አለብን የምንለው እንደዛ መሆኑ፣ እንግዲህ በየዕለቱ በሰዎች ላይ የሚደርሰው ነገር አይታወቅም እና ምን የሚድረስ ምን እግዚአብሔርን ግን ሙጥኝ ብሎ ህይወትን፣ መንገድን ለሱ መተው እጅግ ወሳኝነት ይኖረዋል። ስለዚህ በእነዚህ ጥንዶች ላይ የደረሰው አደጋ እጅግ ያሳዝናል። በእነሱ ላይ ብቻ ሳይሆን እንግዲህ በተገጨው ላይ ተገጭቶ ህይወቱም ያለፈው ግለሰብ በጣም ያሳዝናል። የሰው ህይወት ሆን ተብሎ እንዲጠፋ አይደረግም በመኪና ወይም ሰው ፈልጎና ተዘጋጅቶ በጣም ኤክሴፕሽናል ካልሆነ በስተቀር በተለይ ስኬት ላይ ያለ ሰው የማያውቀውን ሰው በዚህ አይነት ሁኔታ ገጭቶ ለአደጋ ለመዳረግ እና ራስን አሳልፈው እስር ቤት ለመስጠት ይዘጋጃል ተብሎ አይታሰብም። እና የሞተውን ነፍስ እግዚአብሔር ይማር። እንግዲህ ሊዮናስም እሱም ያቀልበት ዘንድ ከልብ እንመኛለን እና በህይወት አጋጣሚ ላይ ምን እንደሚያጋጥመን አናውቅም። ስለዚህ ሁሌም ስንወጣና ስንገባ ጸሎት የማድረስ ልምድ ቢኖረን መልካም ነው ብዬ አምናለሁ አስባለሁ። የመጀመሪያው መረጃ ይሄ ነበር። እንግዲህ በቀጣይነት ይሄን ቪዲዮ እንመልከት። በጣም ስላናደደ ነንመቀርብላችሁ እንደተረዳሁት፣ ምንም አይነት መግለጫ ካፕሽን የለውም። እኔ ግን ከቪዲዮ ላይ አይቼ እንደተረዳሁትኝ እነዚህ ልጆች እንግዲህ ጋብቻቸውን እየፈጸሙ ይመስለኛል። ሁለቱም ቆብ አድርገዋል። እሱ ቁጭ ብሏል፣ እሷ ቆማ እየዘፈነች ነው። እየዘፈነች ያለችው ግን ወይም ደግሞ እየዘመረች አይደለም፣ አለማዊ ዘፈነ እየዘፈነች ነው በቁርባን ተጋብተው ሊሆን ይችላል። በቁርባን ላይ ግን እንደዚህ አይነት ዘፈን አይፈቀድም፤ ምክንያቱም ሁሉም ስርዓትና ደንብ ስላለው ማለት ነው። ወይ አለማዊውን ነገር የሚፈልጉት ከሆነ በቁርባን አለመጋባት፣ ቆቡን አለማድረግ፣ እምነትን አለማሰደብ፣ ሁለት ነገር ወዶ ስለማይቻል ማለት ነው። ስለዚህ አለማዊ የሚፈልጉት ከሆነ ጭልጥ ባለው አለማዊ ሰርግ መጋባት ይችላሉ። ማንም አይከለክላቸውም። ዘፈኑ ለዳንሱም ጭፈራውም የሚያምራቸው ከሆነ ማለት ነው። ነገር ግን በቁርባን ተጋብቶ የቤተክርስቲያንን መስቀል ያለበት ቆብ አድርጎ እንደዚ አይነት ዘፈን ጸያፍ ነው፣ ነውር ነው፣ በጣም ነውር ነው። እነዚህ ልጆች እርግጠኛ ነኝ በቁርባን ከመገባታቸው በፊት ንስሐ አባታቸው ጋር ሄደዋል። በቁርባንም ሆነ በተክሊል ስትጋቡ ንስሐ አባታችሁ ጋር ሄዳችሁ ትምህርት ተምራችሁ፣ ከዛ በፊት የጋብቻ ትምህርት ተምራችሁ ብዙ ነገር አውቃችሁ ነው ወደ ቁርባና ወደ ተክሊል ጋብቻ የሚሄደው። የዝም ብሎ እንደተፈለገ ፋሽን ሆነ አሁን እንደሆነው ማለት ነው። ፋሽን ተሆኖ ዝም ብሎ አይሄድም እና እነሳ አባታቸው ምንድነው ያስተምሯቸው ወይም ደግሞ በቅርበት ምራቁን የዋጠ ሰው የለም ወይ እዛ አካባቢ ላይ? እንግዲህ የሚሸልሙ ሰዎችን አይተናል። ትልቅ ሰዎች አሉ፣ ዳስ ነገር ይታየኛል እዛ ቦታ ላይ ካሉ ሰዎች እርግጠኛ ምራቅ የዋጡ ሰዎች አሉእና እንዲህ አይነት ቤተክርስቲያንን ክብር የሚነካ መስቀል ያለበት ቆብን አድርገው እንደዚህ አይነት ዓለማዊ ዘፈን ሲዘፍ ነው ስፔሻሊ፣ እሷ ስትዘፍን ተይ የሚል አዋቂ ሰው ወይ ጥናችን ላይ ተደበላልኳል ምንለው። ለዛ ነው አዋቂ ሰው የሚመክር የሚገስስ ሰው የለም ወይ እና ይሄ ነገር አካሄዱ በጣም አስቀያሚ አጸያፊ ነውር ነው እና በጊዜ ሊታረም ይገባል፣ በጊዜ ሊታረም ይገባል። እዛ አካባቢ ያላቸው የእምነት አባቶችም ልትገስሷቸው ይገባል እንጂ ማንም እየተነሳ እንደፈለገ ይሄ ነው። ቀልድ አይደለም። ቁርባን ቀልድ አይደለም። ተክሊል ጋብቻ ቀልድ አይደለም እና እንደዚህ አይነት መስቀል ያለበትን ቆብ አድርጎ ዓለማዊ ዘፈን መስፈን በጣም በጣም መስመሩን ያለፈ ነውረኝነት ነው እና በዚህ ልታፍሩ ይገባል፣ ይህንን ያደረግላችሁ ሰዎች። በቀጣይነት እንግዲህ በጣም ሌላው በጣም የገረመኝን አንድ ቪዲዮ ያሳያችሁ። እንግዲህ ብዙ ጊዜ ስናወራ ሰምታችኋል፣ ወይም ደግሞ በዚህ ጉዳይ ላይ የተለያዩ ፕሮግራሞች ሲሰሩ አድምጣችኋል፣ አንብባችኋል የተለያዩ መጽሐፎችም ላይ ተመልክታችሁ ሊሆን ይችላል እና ጅብ ስለሚጋልቡ ሰዎች ጅብ ስለሚጋልቡ ሰዎች ብዙ ተወርቷል። ስለ ሰው ጅብም ብዙ ተወርቷል፣ ብዙ ተጽፏል። እና ኦፍኮርስ ይሄ ቪዲዮ ሀገራችን ውስጥ አይደለም፣ አፍሪካዊ ሀገር ውስጥ ነው። ስ ስ አፍሪካ ይሆናል ብዬ ነው እኔ የምገምጠው ግምቴ ነው። ዛጋ እርግጠኛ አይደለሁም። ኤኒዌይ፣ የትም ይሁን የትም ይህ ሰው ግን በቪዲዮ ላይ እንደምትመለከቱት በጅብ እየጋለመ ነው እየሄደ ያለው እና ጋፈራ ከዱ አንቡል ያለው ኮ ምትምና ኢኮ አላ ከዱ ያጎሽ ይህ ሰው የምን ያህል ሰዎችን እንግዲህ ትርኢት እያሳየ አይደለም፣ በጅቡ ላይ የሄደ ትርኢት እያሳየ አይደለም። ጅቡ በእንደዚህ አይነት ሁኔታ በሰላማዊ መንገድ ተሸክሞት የሚሄደውም ዝም ብሎ አይደለም። ብዙ ጊዜ በጅብ ላይ የሚጋልቡ ሰዎች መተተኞች ናቸው፣ ድግምተኞች ናቸው፣ የብዙ ሰዎችን ትዳር ያፈረሱ ናቸው፣ የብዙ ሰዎችን ሕይወት የመጠበቱ ናቸው፣ በድግምት ስራቸው በአስማት ስራቸው ማለት ነውና ይህም ሰው ከነዛ ሰዎች መካከል አንደኛው እንደሚሆን ምንም ጥርጥር የለም። እና እንግዲህ የደነዘዘ ህዝብ ምንድነው የሚያደርገው? ለምን ብሎ እምነቱን ተገን አድርጎ እምነቱን ጋሽ አድርጎ አይጠይቅም። የደነዘዘ ህዝብ ከኋላ ኋላ የተከተለ እንደምትመለከቱ እየሳቅን የሚሸኘው እየሳቅን ያለቅ ነው። እየሳቅን ብዙ ነገር ባለማወቅ በመደንዘዛችን ማለት ነው። እና እኛም ሀገር ውስጥ እነዚህ ጅብ ጀርባ ላይ ሆነው የብዙዎችን ሀብት የሰለቡ የብዙዎችን ንብረት ያራቆቱ በርካታ ሰዎች አሉ። በእንደዚህ አይነት መንገድ ሀብታም የሆኑ ሰዎች አሉ፣ ጅብ እየጋለቡ እንደውም ብዙዎቹ እርቃናቸው ነው ለሌት በጅብ ጀርባ ላይ ሰይጣናዊ ተግባር የሚፈጽሙት። ይህ ሰው ግን በጠራራ ፀሐይ ላይ ማንንም ሳይፈራ እንደምትመለከቱት እንደውም በኩራት ተጀንኖ ሁሉ የሚሄድ ነው የሚመስለው። እና እንዲህ አይነት ሰዎች አለማችንን በጣም አጥለቅልቀዋታል። እና ኢትዮጵያ ውስጥ የሚፈጽመው ሌላውም ሀገር ይደረጋል ሌላውም ሀገር የሚደረገው ኢትዮጵያ ውስጥ ይደረጋል እና ይሄ እነሱ አንዳንድ ጊዜ ወንድማማችነት የሚሉት አለ፣ የመንፈሳዊ ወንድማማችነት። እንግዲህ የመንፈስ ወንድማማችነት ሁሉም ቦታ ይሰራል ማለት ነው። እዚህም ጅብ የሚጋልበው፣ እዛም ጅብ የሚጋልበው፣ የሚያመልኩት አንድ አባታቸው ነው፣ ሉሲፈር ማለት ነው። ሁለቱም ለርኩስ መንፈሱ ነው የሚገዙት የሚሰግዱት። እና የሚገርም ነው የሚገርም ነው እና ይህንን ቪዲዮ ሳይት እዚያ ላይ ያለኝ ምንድነው ኢትዮጵያ ውስጥ የሰማቸው በርካታ ታሪኮች ነው። ጅብ ጀርባ ላይ ሆነው የበርካታ ሰዎችን ሀብት የሚሰልቡ ሰዎች። እንዲያውም አስታውሳለሁ አንድ መርሃ ግብር ሰርቼ ነበር እና አንዲት ወይዘሮ ሲናገሩ የሰማሁት ነገር አለ እና ከመናፍስቱ አለም ውስጥ በነበሩበት ሰዓት ላይ የተለያየ አሳይመንት ይሰጠን ነበር ነው ያሉት። ግማሹ ጅብ እንዲጋለብ እንግዲህ ግብሩን ሲያደርስ ማለት ነው። ግማሹ ሁሉም የራሱ አሳይመንት ይሰጠዋል። እና እነሱ በጅብ ጀርባ ላይ ሆናችሁ እኔ ሊያደርጋችሁ ተብሎ አሳይመንት ይሰጠዋቸዋል። እና እሳቸውን ወይዘሮ ነው ያስታወስኩት። እሳቸውን ወይዘሮ ይህ ሁሉ የሚደረገው ለምንድነው? ሀብታም ለመሆን፣ ዝነኛ ለመሆን፣ ግርማ ሞገስ ለማግኘት። ግርማ ሞገስ እግዚአብሔር ነው፣ ሀብት እግዚአብሔር ነው፣ የሀብት ምንጭ እግዚአብሔር ነው፣ የበረከት አምላክ እግዚአብሔር ነው እንጂ አጋንንት አይደለም፣ ሴጣን አይደለም፣ ሉሲፈር አይደለም። ነገር ግን እሱም እራሱ ርካይ ስለሆነና ሌላውንም ሰው ማርከስ ስለሚፈልግ በእንደዚህ አይነት ሁኔታ ጅብ ላይ ያስቀምጡ ያዋርዳችኋል። እና እስፔሻሊ እኛ ሀገር ውስጥ ያላችሁ በእንደዚህ አይነት መንገድ ሀብታም የሆናላችሁ ሚሊዮነር የሆናችሁ ሰዎች እራሳችሁን ወደ ውስጣችሁ ተመልከቱ። ምክንያቱም ሁሌም እንደምለው ሁሌም እንደምለው ቅድምም እንዳልኩት ሴጣን ሁሌም የሚያሳየው ገንዘቡን ነው ሀብቱን ነው ቁሱን ነው እንጂ ገመዱን አይደለም። መጨረሻ ላይ ግን መጨረሻ ላይ ግን የሚፈልገውን ከእናንተ በኋላ የሚፈልገውን ነገር ከእናንተ ካገኘ በኋላ መጨረሻ ላይ አንጠጥሎ የሚሰጣቸው በገመዱ ነው። ስለዚህ ገንዘቡ ብቻ አትመልከቱ፣ ገመዱንም አብራችሁ ተመልከቱ። ከገንዘቡ ውጭ ገመዱንም አብሮ የማየት ግንዛቤውን ስታገኙ የተከተላችሁት መንገድ ትክክል እንዳልሆነ ስለምታውቁ ልትመለሱ ትችላላችሁ። አለበለዚያ ግን መንደር ለመንደር እንደዚህ ጅብ ላይ የገለባችሁ የምትሄዱ ሰዎች መጨረሻችሁ ህይወታችሁ ከጅብ ያልተናነሰ ነው። ከጅብ ያልተናነሰ ነው እና እግዚአብሔር ልቦና አይሰጣችሁ ከማለቶች እንግዲህ ምንም ማለት አይቻልም። እና እንግዲህ ሰው በታምር ነው እያየው ያለው። እንግዲህ እዛ ሀገር ውስጥ ምን አይነት እምነት ይከተላሉ ምንም እርግጠኛ አይደለሁም። ግን የትኛውም እምነት ላይ ሆኖ የትኛውም እምነት እንግዲህ በደመ ነፍስ እንዲሆን ይሄ ሰውዬ ጅብ ላይ ተቀምጦ በተገባቸው ተንቀባሮ የሚሄደው ከምን ላይ ተነስቶ እንደሆነ መገመት ይሰናቸዋል ብዬ አላስብም። ምክንያቱም በተለይ አፍሪካ ውስጥ እስፔሻሊ ደግሞ ዌስት አፍሪካ ውስጥ ይሄ ከጥንቆላና ከድግምት ጋር በተያያዘ በጣም የተካኑ ናቸው። በነገራችን ላይ እንደዚህ አይነት ነገሮች ወስት አፍሪካ ውስጥ በጣም የተስፋፉ ናቸው እና ለዛም ነው ምናልባት ምዕራብ አፍሪካ ውስጥ ሊሆን ይችላል ምላቸው። አብዛኛው አፍሪካ ሀገር ግን በዚህ በባህር አምልኮና በዚህ በምተ በድግምት የታወቀ ነው። ኖት ኦንሊ ምዕራብ አፍሪካ፣ እኛም ሀገር ውስጥ ብዙ ነገር አውጥተናል፣ ብዙ ነገር ሰርተናል። የምንሰማቸውም ታሪኮች ስቲል ነው የምንሰማቸው። ከተለያየ ቤተሰብ የተደወለ የሚነገርም ታሪኮች የዚህኛው አካሎች ናቸው እና ሰው እግዚአብሔርን ትቶ ወደ ጨለመው መንገድ መሄድን ስለመረጠ የምድር በረከት እየተገፈፈ ነው። የምድር በረከቷም ስለተገፈፈ ነው አሁን የምናስተናግደው ጦርነት የደም መፋሰሱ ሰው እርስ በእርስ አለመስማማቱ፣ አንዱ በአንዱ ላይ መነሳቱ፣ አንዱ በአንዱ ላይ መቅናቱ፣ አንዱ የበላይነቱን እያሳየ ሌላውን መኮነን ሌላ ምንም አይደለም የዚህ ሁሉ ውጤት ነው የዚህ ሁሉ ድምር ውጤት ነው እና እግዚአብሔር ከእነዚህ አይነት የተጣመመ የጨለማ መንገድ ይመልሰን ይጠብቀን ማለት እፈልጋለሁ እንግዲህ ለዛሬ ለግንዛቤ የሆናችሁ ዘንድ የመራረጥኩላችሁ ቪዲዮዎች እነዚህ ይመስሉ ነበር በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው እስከዛ ግን ሰላም በረከት ጤና የግል ንብረቶቻችሁ የግል ሀብቶቻችሁ እንዲሆኑ እመኛለው ሰላም